አዝናለሁ። በጣም ዛሬ የኢትዮጵያ ሴቶች ብሔራዊ ቡድን እንግዲህ ልብ በል መቶ ሰማኒያ ደቂቃን ይቀርን። አፍሪካ ዋንጫ ለመግባት ታንዛኒያ ካሸነፍን እንገባለን። ከረጅም ዓመታት በኋላ የሚገኝ ድል ነው። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን ላይ አሰልጣኙና የብሔራዊ ቡድኑ አምበል መግለጫ ሲሰጡ አራት መገናኛ ብዙሃን የተገኙት አራት መገናኛ ብዙሃን። ይሄ ያሳፍራል፣ በጣም ያሳፍራል። የሀገሪቱ ብሔራዊ ቴሌቪዥን እና የኢትዮጵያ ቴሌቪዥን የት ነው ያላችሁት? እኔ ከዚህ በላይ ምን አይነት መግለጫ ላይ ነው የምትገኙት? እንዲህ ያሳፍራል በጣም አራት ጋዜጠኛ ሸገር ኤፍኤም በስርዓት አዲስ ቲቪ እና ሶከር ኢትዮጵያ። እኛ በስቱዲዮ የእኛ ፕሮግራም ስድስት ሰዓት ተኩል ስለሚጀምር መረጃውን ነው የሰራ ነው አልተገኘንም፣ ምክንያቱም እዚህ አየር ሰዓት ስላለ ግን ትልልቅ የሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች የት ነው ያላችሁት? ለኦሎምፒክ ጉዞ ነው ማይካችሁ እና ካሜራችሁ የሚሰራው እንዴ? ያሳፍራል በጣም የኢትዮጵያ ሴቶች ብሔራዊ ቡድን መቶ ሰማኒያ ደቂቃ ቀርቶት መግለጫ እየተሰጠ ኑና ደግፉን አበረታቱን እየተባለ አራት መገናኛ ብዙሃን የኢትዮጵያ እግር ኳስ ፌዴሬሽን ቢሮ ውስጥ በጣም ያሳፍራል። ኤዲቶሪያል ፖሊሲዎቻችሁን ገምግሙ። አሁን በግል ጉዳይ ምናም የሚቀሩ ጋዜጠኞች ሊሆኑ ይችላሉ፣ ግን እንደ ጣቢያ እንደ ትልልቅ የብሔራዊ ቴሌቪዥን ጣቢያዎች እዚህ መገናኛ የብዙሀን ጥሪ ላይ ካልተገኛችሁ ምን ልታረጉ ነው ታዲያ? ስለ አርሰናል እኛ እኮ አርሰናል አያገባንም እኮ ማለት ተጨማሪ ነገር ነው እንጂ ማንቸስተር ዩናይትድ አዲሽናል ነገር ነው እንጂ ዋናው የሀገራችን እግር ኳስ ቢስተካከል ቀን በቀን ስለ ሀገራችን እግር ኳስ ስፖርት ማውራት እኮ እንፈልጋለን እኮ እንዴ! በጣም ሼም ነው። የኢትዮጵያ ከአመት በታች ብሔራዊ ቡድን አፍሪካ ዋንጫ ለመግባት ተቃርቦ አራት መገናኛ ብዙሃን ይሄ በጣም አዝኛለሁ እንዴ! መሸነፍ መገለጫው ለሆነው እኮ የኢትዮጵያ ወንዶች ብሔራዊ ቡድን እኮ የማይክና የካሜራ ጋጋታ ነበር ስንመለከት የነበረው እኮ መውደቁን ላረጋገጠ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ወድቀናል በአፍሪካ ዋንጫ ማጣሪያ ወድቀናል በክቻን ወድቀናል ግን የጋዜጣ መግለጫዎች ጥሬዎች ሲኖሩ እያንዳንዱ የመንግስት መገናኛ ብዙሀን መጥቶ ይዘግባል ለወደቀ ብሔራዊ ቡድን ማለት ነው ለወንዶቹ የሴቶች ብሔራዊ ቡድን መቶ ሰማንያ ደቂቃ ቀርቶት አራት መገናኛ ብዙሀን በጣም በጣም አዝናለሁ ይሄ በጣም እንደ ማህበር አሁን ይሄ ጋዜጠኞች ማህበር ምናምን ይሄ የለም ሲጀምር ኢትዮጵያ ውስጥም እና ያሳፍራል እንዴ ምን ያህል የተጫዋቾቹ ኮንፊደንስ፣ የአሰልጣኙ ኮንፊደንስ እኮ ምን ያህል ዝቅ እንደሚል አይደለም። እነሱ እኛ ፊል እናደርገዋለን እኮ አይደል? አሁን የኢትዮጵያ ወንዶች ብሔራዊ ቡድን ቢሆን እንግዲህ የማይክና የሬዲዮ የካሜራ አይጥለቀለቅም ነበር። በነገራችን ላይ ክብራን አድማጮች፣ ባገኘሁት መረጃ መሰረት የኢትዮጵያ ፕሪሚየር ሊግ ነገ ሲጀምር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጋዜጠኞች ኑና ዘግቡ ደብዳቤና ፎቶ ላኩ ሲባል መቶ ዘጠና ጋዜጠኞች ነው ናቸው ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አክሪቴሽን ወይም መግቢያ የጠየቁት። መቶ ዘጠና ጋዜጠኞች የአዲስ አበባ ስቴዲየም ላይ ጨዋታዎቹን ለመዘገብ መቶ ዘጠና ጋዜጠኞች የመንግስትም የግልም አስገብተዋል። ግን በዛሬው የኢትዮጵያ ሴቶች ብሔራዊ ቡድን መግለጫ ላይ አፍሪካ ዋንጫ ለመግባት የተቃረበ ብሔራዊ ቡድን ላይ የተገኘው መገናኛ ብዙኃን ቁጥር አራት ነው። ይልብ በሉ። ይሄ በጣም ያሳፍር። ኦሎምፒክ፣ ዓለም ሻምፒዮና ሲሆን ጋጋታው ብዙ ነው። ውጭ ለመሄድ አፍሪካ ዋንጫ ለመሄድ ጋጋታው ብዙ ነው። ይሄ ልክ አይደለም። በጣም በጣም ክሪቲካሊ መታየት አለበት። ያሳፍራል። እኔ አዝኛለሁ፣ እውነት ለመናገር በእውነት እንደ አፍሪካ ዋንጫ ለመግባት ብርቅ ነው እኮ ለኛ አፍሪካ ዋንጫኮ አፍሪካ ዋንጫኮ ይሄ ኮንሴኪቲቭ ሊ የሚገባ ብሔራዊ ቡድን አይደለም እኮ ይር ቱ ይር የሚገባ ብሔራዊ ቡድን ቢኖረን እስኪ እንላለን እሺ ከአስራ ሁለትና ከአስራ ሶስት ዓመት በኋላ ሊገባ የተቃረበ ብሔራዊ ቡድን መቶ ዘጠና ደቂቃ መቶ ሰማንያ ደቂቃ ቀርቶት አራት መገናኛ ብዙሃን ሪሊ በጣም አዝናለሁ በጣም ስለ አርቴታና ስለ ሩበን አሞሪም ለማውራት እኮ ይሄንን ሳንዘግብ ምን አይነት ሞራል አለን እኛ ይሄ ሼም ነው። በጣም አዝናል። ግን እኛ በፕሮግራማችን ላይም ባለፈውም አንስተነዋል። ደግፏቸው አበረታቷቸው፣ የኢትዮጵያ ሴቶች ብሔራዊ ቡድን ብለናል። ዛሬም ለዛ ነው ይህን ነገር ማነሳው እንግዲህ ከ21 22 ቀን ዝግጅት እንዳደረጉ የኢትዮጵያ ሴቶች ብሔራዊ ቡድን ታውቋል። አሰልጣኝ ዮሴፍ ገብረወልድ ምንድን ነው ዋናው ነገር፣ ገበናችን የተጋለጠበት ሌላው ነገር ምንድን ነው? የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ከኬንያ ብሔራዊ ቡድን ጋር ሲጫወት አበበ ቢቂላ ስቴዲየም ላይ ሜዳው ውሃ የያዘ እና ያኔ ነው ገበናችን የተጋለጠ። በዛ ምክንያት ነው ባን የተደረገው። ግን ስቲል ንግግሮች አሉ። ዛሬ ከካፍ ሚመጣ ባለሙያ አለ አለች ወይም አለ ተብሏል። እና እቺ ባለሙያ በፌዴሬሽኑ ወጪ ነው የምትመጣው። የአዲስ አበባ ስቴዲየምን የድሬዳዋ ስቴዲየምን ና የአበበ በቂላ ስቴዲየምን ለመገምገም። ምክንያቱም የመልሱ ጨዋታ በደጋፊያችን ፊት ማድረግ ይገባናል። ደጋፊ ሌላ ሀይል ነው። ያው ደጋፊ የሚምጣ እናቅም ሚዲያው ስለማይዘግብ ግን፣ ሮብ ነው ጨዋታው። ታንዛኒያ ደረሰላም ላይ የመጀመሪያው ጨዋታ ሮብ ነው። የመልሱ ጨዋታ ላይ አዲስ አበባ ላይ ለማድረግ ነው ኢትዮጵያ እግር ኳስ ፌዴሬሽን ርብርብ እያደረገ የሚገኘው። ከካፍ የሚመጣ ባለሙያ ያለ ወጪ ተችሏል። ዛሬ ከሰዓት በኋላ ግምገማ ይደረጋል። አዲስ አበባ ስቴዲየም ድሬድዋ ስታዲየም እና አበበ በቂላ ስታዲየም እና በኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን ወቅት የነበረ ኢንሲደንት ነው። የውሃው ስለያዘ ነው። በዛ ምክንያት ነው አበበ በቂላ ጋር ይሄ ነገር የተፈጠረው። ሌላው ከዚህ ከተጫዋቾች ጋር በተገናኘ ለምሳሌ ለዲሲ ፓወር የተጫወተች የምትገኘው የብሔራዊ ቡድኑ አምበል ሎዛ በራ ጥሪ ቢቀርብላትም አልመጣቸው። በሷ ምክንያት አይደለም። በፊፋ ካለንደር መሰረት እለቃለሁ ብሎ ነው ክለቧ ስለዚህ የመጀመሪያው ጨዋታ አትኖርም ማለት ነው። እኔ አንዳንዴ እንደም ቬግ ያደረገኛል ኳል ማለት ታዲያ ይህ አሰራር ለምን ፌዴሬሽኑ መጠየቅ አለበት ብዬ አስባለሁ። አሁን ላስት ዊክ ላይ የሀገራት ጨዋታ ነበራ። በዚህ ሰዓት ለምን አይደረግም ታዲያ? የኢትዮጵያ ሴቶች ብሔራዊ ቡድንም ጨዋታ አሁን ለዛ በራ መታ ታገለግለን ነበር ማለት ነው በካለንደሩ ብሄድ። ለማንኛውም አረጋሽ ካልሳት ቲሙን ተቀላቅላለች። እንግዲህ የሮብ የመጀመሪያ ጨዋታቸውን ያደርጋሉ። ግን ያሳፍራል፣ የሚዲያው ነገር መቶ ዘጠና ጋዜጠኛ ሪኩዌስት አድርጎ ለኢትዮጵያ ፕሪሚየር ሊግ አክሲዮ ማህበር ዛሬ ግን ዘገባውን ለመዘገብ የተገኘው ጋዜጠኛ ብዛት አራት ነው። ይሄ ልካ አደለም ሶፊ። እንደ አጠቃላይ ለሀገር ውስጥ ስፖርት የሚሰጠው ትኩረት ጥያቄ የሚያስነሳ ነው። በአጠቃላይ እሱን ሰፋ ባለ መንገድ መመልከት ያለብን ይመስለኛል። አሉቲ ሸገር ደርቢን የተወሰነ ሀሳብ ስጥበት ና ከዛ አጫጭር ስፖርቱ ያምራጅ ጨምረን ፕሮግራማችን እናጠናቀ ሸገር ደርቢ አርባ ዘጠነኛው ሸገር ደርቢ በ አዲስ አበባ ስቴዲየም ይደረጋል። ጥሩ ይሆናል ብዬ አስባለሁ። የአዲስ አበባ ሲቲ ካፕ የዳሴ ዋንጫ ላይ ተገናኝተው ኢትዮጵያ ቡና እና ቅዱስ ጊዮርጊስ ያደረጉትን ጨዋታ እናስታውሳለን። በግማሽ ፍጻሜ በቅዱስ ጊዮርጊስ የሶስት ለሁለት አሸናፊነት የተጠናቀቀ መርሐ ግብር እንደሆነ ይታወቃል። ላስት ይር በፕሪሚየር ሊጉ ስደተኛው ደርቢ ነው። ይሄ ደርቢ በፕሪሚየር ሊጉ ለመጨረሻ ጊዜ የተከናወነው አቡበከር ናስር ሀትሪክ የሰራበት ጨዋታ በተመሳሳይ ሶስት ለሁለት ያለቀ ውጤት ነው ማስታወሳል። አዲስ አበባ ስቴዲየም የኮቪድ ወቅት ብሎም በደጋፊ አልነበረም፣ የተወሰኑ ደጋፊዎች ነበሩት። ግን የእሁዱ ጨዋታ በፍጹም ስፖርታዊ ጨዋነት እንዲከናወን አዲስ አበባ ሲቲ ካፕ ላይ የነበረው አይነት ዲሲፕሊን በሁለቱም ክለቦች መካከል ይደረጋል ብዬ አምናለሁ። ጥሩ ነገር እንዲገጥማቸውም እንመኛለን። ጊዮርጊስ የሲቲ ካፕ አሸናፊ ነው። ኢትዮጵያ ቡና ጥሩ ተፎካካሪ እንደነበር እናስታውሳለን። የፕሪምየር ሊጉ እንግዲህ ሲጀምር ነገ በሁለት ከተሞች ነው የኦልድ ስታይል ቢሆንም በሁለት ከተሞች መካከል ይደረጋል። ወልዋሎ ከሲዳማ ቡና፣ ድሬዷ ከተማ ካዋሳ ከተማ ነገ በሀዋሳ ዩኒቨርሲቲ የሚከናወን ይሆናል። መቻል ከወላይታ ዲቻ፣ ፋሲል ከኢትዮጵያ ንግድ ባንክ ቅዳሜ ደግሞ ማነው እሁድ ደግሞ የሚከናወን መርሃ ግብር ይሆናል። አዲስ አበባ ስቴዲየም ላይ ነገ ኢትዮ ኤሌክትሪክ እንዲሁ ጨዋታውን ከሹል ሽረ ጋር የሚያደርግበት መርሃ ግብር ሰባት ሰዓት ይሆናል። ነገ ሌአርሴ ከአርባ ምንጭ የሚደረገው መርሃ ግብር ደግሞ ነገ ሌላ ስር ሰዓት ላይ የሚጠበቅ ጨዋታ ይሆናል። ድሬዳዋ ከሐዋሳ፣ ወልዋሎ አዲግራት ከሲዳማ ቡና ከማነው ከወልዋሎ ከሲዳማ፣ ኢትዮጵያ ቡና ከቅዱስ ጊዮርጊስ በቀጣይ ደግሞ የሚደረጉ መርሃ ግብሮች ናቸው። በስፖርታዊ ጨዋነት እንዲጠናቀቅ እንጋብዛለን። እዚህ እንዲመጣ የኢትዮጵያ ፕሪሚያሊግ አክሲዮን ማህበር እነ በላይ ደጀን ወጣቶችና ስፖርት ቢሮው ብዙ ብዙ ደክመዋል። ፍጹም ስፖርታዊ ጨዋነት ይሰፍናል ብለን እናስባለን። የሁለቱም ክለቦች ስቲዋርዶች በጣም አስደንቅያቸዋሉ። በሲቲ ካፕ ውድድር ላይ በጣም ተመችቶኛል። ቅዱስ ጊዮርጊስም ኢትዮጵያ ቡናም ስቲዋርዶቹ ደጋፊዎቹ በጣም በቃ ስርዓት ነበራቸው። ነገም እሁድም ይቀጥል ይሄ ነገር እንላለን። ሶፊ በጣም አሪፍ። ከኔ ጋር አንድ የሀገር ውስጥ መረጃ አለ። የካፍ የዳኞች ኮሚቴ አባል በመሆን ዳኛ ሊዲያ ታፈሰ ተመርጣለች። በኢትዮጵያ የብሔራዊ ዳኞች ኮሚቴ ምክትል ሰብሳቢ ናት። አስራ ሁለት አባላት ያሉት የካፌ ዳኞች ኮሚቴ ውስጥ ተካታለች። ፕሬዚዳንቱ ከኮንጎ ነው፣ ምክትል ፕሬዚዳንት ደግሞ ከደቡብ አፍሪካ። በጣም ደስ የሚል ነው በጣም ደስ የሚል ነው። እንኳን ደስ አለሽ ለማለት ነው ማለት ነው ሊዲያ ታፈሰን። ከውጭ ሀገር ስፖርታዊ መረጃዎቻችን ጋር በተያያዘ ኔማርና ዲማሪያ ወደ ኢንተርሚያሚ ሊመጡ ነው ከሊዮኔል ሜሲና ሶዋሬዝ ጋር አብሮ ሊጫወቱ ይችላሉ የሚሉ መረጃዎች አሉ። ኔማር በቀድሞ ክለቡ ሳንቶስ ተመልሶም ደስተኛ አይደለም። ዲማሪያም በተመሳሳይ አሁን ባለበት ሁለቱም ወደ ኢንተር ሚያሚ ለማምጣት ስራዎች መጀመራቸው እየተዘገበ ነው የሚገኙ ቤንጃሚን ዋይትን ትናንት በአርሰናል ልምድ ውስጥ አልነበረም ነበረ። ዛሬ ግን ቤንጃሚን ዋይትና ዙብሜንዲ በአርሰናል ልምድ ቦታ እንደሚገኙ ታውቋል። ና የቤኒ ዋይት ጉዳት ለክፉ የሚሰጥ እንዳልሆነ እየተዘገበ ነው የሚገኘው። ባርሴሎና በክረምቱ ሊቮንዶስኪ እንደሚለቅ ይታወቃል። ለቃለ ብሏል። ሊቮንዶስኪን ሊቮንዶስኪ ያው ከደሜ ጋር በተያያዘ ነው። የመጨረሻ አመት ቆይታው ነው። በክረምቱ ይለቃል። ለእሱ ምትክ እንዲሆን የሆፈንሃይሙን የ23 አመት ያጥቂ መስመር ተጫዋች ፊስኒክ አስላኒ ኮሶቫዊ የአጥቂ መስመር ተጫዋች ነው። ብዙም ስሙን ሰምተን አናውቅም። የመልቀቂያ ያዋቂያው 30 ሚሊዮን ዩሮ ነው እና አስላኒን ባርሴሎናዎች የሊቮንዶስኪ ምትክ ለማድረግ ከወዲሁ ንግግር መጀመራቸውን የመረጃ ምንጮች እየጠቀሱ ይገኛሉ። ላፖርት ግን ፍላጎታቸው ሁሊያን አልቫሬዝ ይከብዳል በጣም ሃላንድ ላ የነሱ በጣም ከፍ ያለ ነው። ግን ያላቸው ገንዘብ ግን ላስላን የሚሆነ ክብራትና ክብሩ። አድማጮቻችን፣ ነገ በቀጥታ ስርጭት በተጠባቂዎቹ ጨዋታዎች ከስምንት ሰዓት ተኩል ጀምሮ እንገናኛለን። ኖቲንግሃም ከቸልሲ፣ ሲቲ ከኤቨርተን፣ ፉላም ከአርሰናል በቀጥታ ስርጭት፣ እሁድ ቶትናም ካስቶን ቪላ፣ ሊቨርፑል ከማንቸስተር ዩናይትድ ሁሉም በትርታ ኤፍኤም 97.6 ሽፋን ያገኛሉ። በሲዲ ስፖርት የዩቲዩብ ቻናላችን ሳብስክራይብ በማድረግ በቀጥታ እንድትከታተሉ በአክብሮት እንጋብዛለን።